በጓደኛም በፍቅረኛም ልክ በማይከፍለው ወቅት ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ቤተሰብ አድርጎኝ? ላይክ አርጉ፣ ሼር አርጉ። በጣም ቀዝቅዛችኋል። ይህን ሰሞን ቪዲዮ እየታየ አይደለም። ምን አስባችሁ ነው? የሮመዳን ስራ ቢዚ አድርጓችሁ ነው ብዬ ተስፋ አደርጋለሁ። ለዛ ይመስለኛል። ለማንኛውም ላይክ፣ ሼር አድርጉ ማለት ነው። አይከፈልበትም፣ ቅንነት ደግሞ ለራስ ነው። ሰምታችኋል። እና ምን ሌላች ፈልጌ ነው። ዛሬ ፍቅር አዝና አሳዝናናለች። ስታለቀስ ነበር የዋለችው ማለት ነው። እሱ ምንድን ነው ያው እንግዲህ አብረሽና ሩታም ታረቁ። ፍቅር ግን ለሰው ትዳር አስተካክላለሁ ብላ የራሷን ትዳር አተዋለች። እሱ ደግሞ ያው በመልካምነት ያደረገችው ነገር ነው፣ ግን የዚህ መልካምነት አለው ወይ የለው የእሱ ሌላ ጉዳይ ሆኖ እሷ በእሷ በኩል የእነሱን ትዳር የታደገች መስሏት፣ እሷ ግን ከፉፉ ጋር የሚያለያያትን ነገር አድርጋለች። እና በዚህ ሰዓት ብቸኛ ሆናለች ማለት ነው ያው ፉፉም ጥፋተኛ ነኝ ይቅርታ አድርግልኝ ሲባል እሱም የሆነ ትንሽ አልተዋጠለትም። ጥፋተኛ ነሽ እያለ እየወቀሰ ስለሆነ እሷ ደግሞ ብቸኛ ሆኜ እዚህ ምን አደርጋለሁ ብላ ኤርፖርት ላይ ትገኛለች። ወዴት እንደምትሄድ ግን አልተናገረችም። ወደ አውሮፓ ነው ወደ አረብ ሀገር ነው ወደ ዱባይ ነው ወዴት እንደምትሄድ አልተናገረችም። ነገር ግን ኢትዮጵያ ለቃ ልትሄድ እንደሆነ ነው እየተናገረች ያለችው። ስቅስቅ ብላ ነው እያለቀሰች የነበረው ማለት ነው። እንደዚሁም ደግሞ ቻው እንኳን ልትለው ደጋግማ በስልኩ ላይ ስደውልለት የፉፉ ስልክ አይመልስም። እሷ ደግሞ በጣም ሊተናደደችው ለምን ቢያንስ ስልክ እንኳን አንስቶ ለምን እንደፈለግኩት አያውቅም ወይ ለምን እንደዚህ ይዘጋኛል? ምናምን ብላ በጣም ተናዳ ጓደኞቹ ጋር ደውላ ጓደኞቹ ይዘውት እንዲመጡ አድርጋ ነው ያገኘችው ማለት ነው። እና በጣም ያናደዳት ነገር ደግሞ ይሄ ነው፣ ቢያንስ ስልኬን እንኳን አያነሳም ስትል፣ ያው አንዱ ጓደኛው ደግሞ የአንቺን ብቻ አይደለም እኔም ደጋግም የስሞክርለት የሰሞከርለት ስልኩ አይሰራም ነበር እና የአንቺ ብቻ አይደለም በዚህ አትናደጅ ሲላት ነበረ። እኔ እንግዲህ እዚህ ጋር እኔ ፉፉን ጥፋተኛ ነው ብዬ አላስብም። ምክንያቱም በሰዓቱ በጣም ብዙ ሲለምናት ነበረ። ትክክል አይደለሽም አቸኩት በቃላለ በጣም እንድታስተውል በጣም ደጋግሞ ሲነግራት ነበረ። እሷ ግን በቃ ትክክል እየሰራች እንዳለ ነበር በጣም ስታሳምነው የነበረው። አንድ ሰው ደግሞ በጣም ተስፋ ማለት እድል ይሰጣችሁ ይሰጣችሁና እድሉን ካልተጠቀማችሁት ያ ነገር ይቁርጥለታል ይመስለኛል። እንደዛ ነው እና አሁን ላይ ጥፋቷን ነግረዋለች ማለት ከአብሮሽ ጋር እንዳልታረቁ የሄደችው ግን ያው የና ብሮሽ እንትዳር ለማቃናት እንደሆነ ደጋግማ ነግረዋለች። እሱ ግን ብዙም አልተዋጠለትም ማለት ነውና ቢዋጥለት እራሱ ምንድን ያለው ትክክል አይደለሽም ነው ያላት። ምክንያቱም ይሄ ብትውጂ ኖሮ ለእኔ ስሜት ቢኖሮች ኖሮ ቢያንስ ይህንን ነገር ትተሽው የእነሱን ፍቅር ለማዳን አትጅም ነበረ እና ለዚህ ለትንሹ ነገር የተውሽኝ ትክክለኛ፣ ከሌላ ሰው ፍቅር ቢይዝሽማ ከነጭራሹ ትራሽኛለሽ አይነት ነገር ነው ያለው። እና እኔ በፎፎ አልፈርድም ማለት፣ እሷ ትክክል አልሰራችም። ግን ያው እሷ ሰው ለሆነ ነገር እንደ አመለካከታችሁ ነው አደለ፣ የሆነ ነገር ካካበዳችሁት ይከብዳል። ቀለል ካደረጋችሁ ደግሞ ይቀላል። ነገሮችን እንዳያያዛችሁ ነው ማለት ነው እና ፍቅርን በራሷ የዋህነኝ ብላ ነው የምታስበው ማለት ደግሞም ይሄ የዋህነት ይመስለኛል። ምክንያቱም አስባችሁታል፣ የራሳቸውን ነገር ትታችሁ ለሰው እንትን ስትሉ የዝን ያክል መስዋዕትነት መክፈል ትክክል ነው ብዬ አላስብም። ምክንያቱም ይኸው ባዶዋን የቀረችው እሷ ናት። እነሱ ዞሮ ገጠሙ ሁሉም አሁን ፒስ ሆኖ አዲስ ፍቅር ላይ ናቸው ያሉት። እሷ ግን ፉፉ ነበር የነበራት ማለት ነው እና ስለ ፉፉ ስታወራ እራሱ በጣም እያለቀሰች ነው ስታወራ የነበረው ማለት ነው። እና ምንድን ነው ፉፉ እንግዲህ የበፊት ጀምሮ ጓደኛቸው ነው። የሷም የአብርሽም ጓደኛ ነበረ ማለት ነው። አይታችሁ እንደሆነ በፊት ፍቅር ከአብርሽ ጋር በነበረችበት ሰዓት ራሱ ከግሩፕ ውስጥ ፉፉ ራሱ ነበረ ማለት ነው። እና ይህን ቪዲዮ ማየት ከፈለጋችሁ ደግሞ የሆነ ሰዓት ላይ ድግስ እየደገሱ ነበረ፣ አብረሽ፣ ፍቅር፣ ሀይሚ ሆነው የሆነ ወጥ እየሰሩ ግቢ ውስጥ አይታችሁ እንደሆነ የሆነ ጉራጌኛ ናም ስጨፍር ነበር ፍቅርና እዛ ጋር የሚያጨፍራት ራሱ ፉፉ ነበረ። ስለዚህ አብርሽና ፍቅር ፍቅረኛ በነበሩበት ሰዓት ገና እንደዚህ ሳይፈምሱ በፊት ፉፉ ራሱ አብሯቸው ነበረ ግሩፕ ውስጥ ማለት ነው። ና በጣም እያለቀሰች የተናገረችው ስለ ፉፉ ደግነት ምንድን ነው፣ ከአብርሽ ጋር ተጣልቼ ሁሉም ሰው እኔ እንደ ጥፋተኛ አድርጎ ሲወቅሰኝ እሱ ግን ከአጠገቤ ነበረ፣ በጣም ያበረታኝ ነበረ። እሱ ከኔ ጋር ሲሆን በጣም ስሙ ጠፍቷል። በዛ ላይ በየሚዲያው ራሱ ፎቶን እየዘቀዘቁ ሲረግጡት እና ስለ እሱ ሲጨነቅ እሱ ምን ችግር አለው፣ ይስደቡን፣ የፈለገውን ይበሉን፣ እኛ ስራችን አይደለም፣ አይለጥፍብን። ስለዚህ ታያቸው ብቻንች፣ አይሰማሽን በቃ አለ። እሱ በእሷ ምክንያት አይደለም መሰደብ፣ ቢመታ ራሱ ምንም እንደማይመስለው ኖርማል እንደሆነ ይነግረኝ ነበረ እና እንደዛ አይነት ሰው መቼም መቼም አላገኝም። ስናደድ እሱ ላይ ነው የምጮኸው። የሆነ ነገር በቃ በጣም ከመሬት ተነስቼ ስቆጣው ራሱ ተናዳ ነው ብሎ ነው የሚያልፈኝ እና እንደፈለገ ነው የሚትሆኝ ብላለች። እና እንደዚህ ዓይነት ሰው በነገራችን ላይ በጣም ደስ የሚል ነው። ማለት አንዳንድ ሰው ታውቃላቸው። የምታውሩትን እራሱ ጨርሶ የማይሰማቸው ሰው አለ አንዳንድ ሰው ማለት ነው። አንዳንድ ሰው ደግሞ እንደዚህ ይሰማቸዋል እና እንደዚያ አይነት ሰው ማግኘት ቀላል አይደለም፣ እና ወድ አይደለም። የፉፉ ቀን ጠፍ ያደርጋት እና ለማንኛውም ስለ ፉፉ ስታወራ በጣም እያለቀሰች ነው ያወራች በነገራችን ላይ ምክንያቱም የአሁኑን አይደለም የምታስታውሰው። አሁንማ ፈምሳ ሌላም ወዳጅ ሊመጣ ይችላል። ፉፉ ግን ከእሷ ጋር የነበረበት ሰዓት፣ ያኔ ፍቅርን እንደወንጀለኛ ነበረ የሚያዋት ብዙ ሰው ምክንያቱም አብርሽ ከአብርሽ ስትለይ አብርሽ በጣም እያለቀሰ ታነቃለሁ እያለ እሪ ሲል ስለነበረ፣ ምን አይነት ጨካኝ ናት? ምን አይነት ክፉ ናት? እንዴት እንደዚህ የሆነ ትተው ትሄዳለች? ለምን አብሮአትሆንም ብለው ሁሉ ሰው እየወቀ ሰው ፍቅርን ነበር እና ፉፉ በዛ ሰዓት ከጎኗ የነበረው አንድ ሰው ብቸኛ ሰው እሱ ነበረ እና እሷም ዛሬ ላይ ያስለቀሳት ነገር እሱ ነው ማለት፣ እሱ ማለት ማንም ባልነበረኝ ሰዓት ከጎኔ የቆመ ሰው ነው ብላ ስትናገርለት የነበረው ለዛ ነው ማለት ነው። ለማንኛውም ያው ፉፉ ይታረቃት ኖሮ ሀገር ተታ አትሄድም ነበረ። ልትሄድ ያሰበችው ደግሞ እዚህ ማን አለኝ በማለት ነው። ከእንግዲህ ምን ቀረኝ፣ ብቸኛ ነኝ። ለብቸኛ ለብቸኛ ደግሞ ሀገር ውስጥ ሞኝ ብቸኛ ከሆንኩኝ አንድ ፊት ስደት ይሻለኛል፣ መሄድ አለብኝ ብላ ነው እንግዲህ የተነሳችው። ፉፉ ደግሞ መሄድ ከፈለገች ልቀቋት ሲል ነበረ። ለምን እንደዚህ እንዳለ አላቅም። ምክንያቱም እስከ ዛሬ እውነታውን ቆም ብለሽ አስታውሽ፣ አሁንም ጊዜ ያለኝ ተመልሰሽ ከተጸጸሽ ተመልሰሽ መምጣት ትችያለሽ፣ በሬ ክፍት ነው ሲል ቆይቶ አሁን ደግሞ መሄድ ከፈለገች ትሄድ ይላል ማለት ነው። እና ግን ብትታረቁ ይሻላል ብዬ አስባለሁ። አስታራቂዎች የት ናችሁ? አብች ደግሞ በጣም የታዘብኩት ነገር ምንድን ነው ቢያንስ እሱ ራሱ ተገኝቶ ማስታረቅ ነበረበት። ምክንያቱም ሁለቱም ሩታም ሩታም አብርሽም በተለይ አብርሽ አብሯት መጥቶ እሱ ራሱ ይቅርታ ብሎ መጠየቅ ነበረበት እንጂ ለእሱ ብሎ ነይ ነይ ብሎ ወስዶ እሷን ዛሬ ከሱ አጣልቶ እሱ ራሱን ታርቆ እንደዚህ ማድረግ አልነበረበትም አብርሽ ማለት ነውና። ለማንኛውም ፍቅር እንግዲህት እንደምት አልታወቀም፣ አላቅም የትት ወይ ዱባይ ልትሄድ ትችላለች። ምክንያቱም ያው ዱባይ ብዙ ልጆች እዛ ስለሆነ የሚሄዱት ልትሄድ ትችላለች። ግን ግን እንደው ቢታረቁና ከሄዶ አይቀር አብረው ቢሄዱ በጣም ነው ደስ የሚለኝ፣ ፍቅርና ፎፉ ቢታረቁ ማለት ነው። ምክንያቱም እነሱ አረ በጣም ሲቀብጡ ነው የሚያምርባቸው። የምር እንዴ አሁን እኮ በቃ እንዳለ እንትን አለ ሀዘን ቤት አድርገውታል፣ አልነበረ ሁሉም ማለት ነው። ግን ቢያንስ መሲ ድሮ ሳቃቸው እንኳን ይመለስ። የምር በተለይ ፉፉና ፍቅር እኮ በቃ ሲቀውጡት ነው በቃ ደስ የሚሉት ማለት ነው። ድምቀት ነበሩ። አሁን እንዳለ በየቦታው ኩርፊያ ኩርፊያ ጸብጸብጸብ እና አሁን ግን ግን ያው ሁሉም እየተስተካከለ ነው። ታቃላቸው ና ሀይሚ ዱባይ ናቸው ያሉት። አሁን ደግሞ እና ብርሽ ታረቁ። አሁን ደግሞ ፉፉና ፍቅርን ወይ ዛሬ ወይ ነገር ያስታርቋቸው ደስ ይለኛል። ያለበለዛ ፍቅር ልትሄድ ነው ማለት ነው ኢትዮጵያ ለቃ ልትወጣ ነው። ፉፉ ግን እኔ ምለው ፉፉ አሁኑ እግሯ ላይ ወርቆ፣ ምን እግሯ ላይ ወርቆ በቃ ይቅርታ አርግልሻለሁ ብሎ ይቀበላ ተሻለኛ። ምክንያቱም አሁን ተነስታ ዱባይ ብትሄድ እሱ ራሱ ምን ሊሆን እንደሚችል አስቦት፣ ልክ ሀይሚ ከአብረ ሀይሚ ብሩኬን አስቀየመው ዱባይ ሲሄድ እንዴት እንዴት እንደሆነ ያታቸዋል። እና አሁን እንደዚህ ይቅርታ አርግልኝ ስትለው እንደዚህ የተንጠባረረው ፉአድ አሁን ዝም ብላ ዱባይ ብትሄድና አንድ ሳምንት ብትቀመጥ መልሶ ነይልኝ እንደሚል የታወቀ ነው ማለት ነው። ስለዚህ እዛ ድረስ ከመሄዷ በፊት ይቅርታ ቢያደርግላት ደስ ነው የሚለው ማለት ነው። ማለት ይታረቁ። የሰው ልጅ እኮ ይጣላል። እሷ ደግሞ ያው በዋህነቷ ያደረገችው ነገር ነው። ይህን ጥፋት ደግሞ ድጋሜ አታጠፋውም። አሁን ነው የገባት ማለት ነው። እና እንግዲህ እዚህ ድረስ ያደርሰኛል ብዬ አላሰብኩም። እኔ ያየሁት እነሱ ማስታረቂን ነው እንጂ እኔ ላይ ችግር ያመጣል ብዬ አላሰብኩ ነበር ነው ያለችው። እና አንዳንዴ ደግነታችን የት ድረስ እንደሆነ ማወቅ አለብን። ለሰው ብለን ብዙ መስዋዕትነት ስንገብ ያ ሰው ደግሞ ከተሳካለት በኋላ ዞር አያይንም ማለት ነው። ስለዚህ ከራስ በላይ ንፋስ፣ መጀመሪያ ራሳችንን ቦታ እናስይዛለን። ለራሳችን እናስብና ከቻልን ደግሞ እና የራሳችንን የማይነካ ነገር ከሆነ ለሰዎች እናግዛለን ማለት ነው። ስለዚህ ፍቅር ትክክል አልሰራሽም፣ ስለዚህ ስልክ አላነሳም ብለሽ ከመቆጣት ይበልጥ የአንቺ ጥፋት ስለሚብስ በአያነሳ ራሱ ያጠፋሽው ጥፋት አይደለም። ስልክ አለማንሳት ሌላም ነገር ያስደርጋል ያስብላል። ስለዚህ ይሄ ኖርማል ነገር ነው። ከአንቺ ጥፋት አንጻር ስልክ አለማንሳት ማለት ኖርማል ነው። ስለዚህ ጥፋተኛ አንቺ እስከሆንሽ ድረስ አለበት ድረስ ሄደሽ አፈላልገሽ ይቅርታ አድርግልሽ መጠየቁ የአንቺ ድርሻ ነው እንጂ እሱ ተበድሎ መልሶ ደግሞ የሚወጥ ይቅርታ እንዲልሽ አጠብቂ ማለት ነው። እና አስታርቋቸው ፕሊስ፣ የምትቀርቧቸው ልጆች አስታርቋቸው። የምር ማስታረቅ አለባቸው። በተለይ አብርሽ፣ ይሄ የአንተ የቤት ስራ መሆን አለበት። ማስታረቅ አለበት፣ ምክንያቱም በአንተ ምክንያት ነው የተጣሉት። ስለዚህ አስታርቃቸው ማለት ነው። የምር ፍቅር ባቴር ነው ደስ የሚለው። ኢትዮጵያ ያለቃ ባቴር ደስ ይለኛል። ከሄዱ ደግሞ እንዳልኳቸው ሁለቱ በአንድ ላይ በሄዱ በጣም አሪፍ ነው ማለት ነው። ለማንኛውም ፍቅርዬ አታልቅሽ። አንቺ ስስቅ ነው የሚያምርብሽ የምር